በአምራየው ባህሩ የተወለደው በጂንካ አየር ሜዳ ላይ የመጨረሻው አውሮፕላን ከማረፏ ከ10 ዓመት አስቀድሞ አመቱን በገባ በ9ኛ ወር በወሩም ሰባተኛ ቀን የስላሴ ዕለት ነው፣ እናቱ ወይዘሮ በትግሉ ታረቀኝ ግማሽ ቀን ከፈጀ ምጥ በኋላ በሰፈር አዋላጅ እንደተገላገለችው። ህፃኑም የአዋላጇ የወይዘሮ ምህረት ባደገ መዳፍ ላይ ጭብጥ ማትሞላ አናቱን እንዳሳረፈ እንደ ማንኛውም አራስ ህፃን ልጅ በጩኸት ቤቱን ያቀልጠዋል ተብሎ ሲጠበቅ ውይ ቀዳዳ ኮርኒስ ብሎ ወደ ጣራው እንደጠቆመ ይነገራል። ይህን የሰሙ የቀኝ ጎረቤት የዚያ ፍራሽ አዳሽ ሚስት ወይዘሮ ድማም ራሳቸውን ስተው ባልተለመደ መልኩ ወደፊት ወደቁ። ሲነቁ በራሳቸውም ሆነ በሕፃኑ የሆነውን አይተዋልና ነጠላቸውን ጥለት ወደ ትከሻቸው እየጣሉ ታምራየው ካልሆነ ብለው ደርቁ። ባላቸው መተተኛ ናቸው ተብሎ ስለሚታመን በዚያ ፍራቻ የሕፃን ወላጅ አባት ሳይቀር ለዘመናት ለልጄ ብለው የያዙትን ስም ትተው አሸብር ከሚለው ስም ጋር ብዙም ልዩነት የለውም በሚል አጭር ማታለያ ራሳቸውን አሳምነው ሳይወዱ በግዱ በሀሳባቸው ተስማሙ። ይህ ታምራየው እንደ ማንኛውም የጂንካ ልጅ ሴሪፋም የአባቱን ቀበቶ የእናቱን ስድብና የሰፈር ተላላቆቹን ኩርኩም እየተመገበና ውዴ እያደረሰ በጥቂት በጥቂቱ አደገ። አድጎም ሜትር ከ92 ደረሰ። ማንም ቢረዝም ነገን ማየት አይችልም ቢሉም ሜትር ከአምሳዎች፣ ሆኖም ግን ትምህርት ሊገባው አልቻለም። ፀሐዬ ዮሐንስ እንዳለው ማንበብና መጻፍ ዋናው ቁም ነገር አልሆነለትም። ትምህርት ባይገባውም ፍቅር ግን አልማረው።